አይዲ ፎርን የተካል የተባለለት መኪና ኢትዮጵያ ገብቷል። በዋጋ ከተነጻጸሩ ግን በጭራሽ የሚነጻጸሩ መኪኖች አይደሉም። በእርግጥም ቻይና ሁላችንንም እያስደመመች ትገኛለች። የቻይና የመኪና ኢንዱስትሪ ተአምሩን እንደቀጠለ ነው። በቅርቡ በተደረገ ጥናት 60 የዓለማችን ኤሌክትሪክ መኪኖች ከቻይና የሚወጡ ናቸው። 80 ፐርሰንት ያክል ባትሪዎች ደግሞ የሚወጡት ከዛው ከቻይና ነው። አስቡት ምን ያክል ግዙፍ እንደሆነ። የዛሬውንም መኪና ትደመሙበታላችሁ። ዶንግፊንግ ስካይ ኢቪ01 በእርግጥም መኪናው ከአይዲ ፎር ጋር የሚነጻጸር መኪና ቢሆንም በዋጋው ግን እጅግ ያነሰ መኪና ነው። እውነቴን ነው። በቅልጥፍናና ለስለስ ባላ አነዳድ የሚታወቀው መኪና ኢትዮጵያ ገብቷል። እኔ እንደተለመደው የምፈራው ግን ከዚህ ሪቪው በኋላ ዋጋ እንዳይጨምሩበት እንጂ፣ አሁን ላይ የወጣለት ዋጋ ግን በጣም አስደማሚ የሚባል ዋጋ ነው። ዘመናዊ ቴክኖሎጂንና ዘመናዊ ፊቸሮችን ለሚናፍቁ ሰዎች ትክክለኛ ምርጫ ነው። ከሁሉም የሚገርመው ነገር ግን መጓዝ የሚችለው ሬንጅ ነው። መኪናው በአንድ ጊዜ ቻርጅ እስከ 530 ኪሎ ሜትር መጓዝ ይችላል። ይህም ከወጣለት ዋጋ አንጻር የሚነጻጸሩ መኪኖች በጭራሽ የሚደርሱበት ሬንጅ አይደለም። ምናልባትም እንደነገርኳችሁ ከID4 Cruze bZ4X BYD Cell 07 ጋር የሚነጻጸር ሬንጅ ነው ያለው ብዙ ሰው የቻይና መኪኖችን እየመረጠ ያለበት ምክንያት አሁን ግልጽ እየሆነ ይመስለኛል። ዋጋ ከተለመዱት የኤሌክትሪክም ሆነ የነዳጅ መኪኖች የቻይና መኪኖች እጅግ በጣም ርካሾች ናቸው። ቻይኖች ደግሞ በአዲሱ የኢንዱስትሪ መራቸው የኤሌክትሪክ መኪኖች ላይ አተኩረዋል። ኢትዮጵያ ደግሞ እንደ ሀገር የነዳጅ መኪኖች የከለከለች ሀገር እንደመሆኗ ኤሌክትሪክ መኪኖች በርካሽ መቅረባቸው ጥሩ እድል ነው። አስባችሁታል፣ በርካሽ ዋጋ የሚሸጥ 62 ኪሎዋት አወር ባትሪ የተገጠመለት መኪና ገና አስደምማቸዋለሁ። ቻይና በየቀኑ በሚባል ሁኔታ አዳዲስ መኪኖችን ለገበያ እያቀረበች ነው። በዛው ልክ እነዚህ አዳዲስ መኪኖች የ2025 ሞዴሎች ወደ ሀገራችን መግባታቸውን ቀጥለዋል። የእውነት እኔ እንደዚህ የኤሌክትሪክ መኪኖች በአንዴ ይስፈነጠራሉ ብዬ ገምቼ አላቅም። አሁን ግን ሁሉንም ሰው እያሳመኑ ይገኛሉ። ምናልባትም በአንድ ጊዜ ቻርጅ 530 ኪሎ ሜትር ስትባሉ እቺ ምናላት ከዚህ ሐዋሳ አንጓዝበትም ከዚህ ጋር አንጓዝበትም ልትሉ ትችላላችሁ። በዓለም አቀፍ መረጃ መሰረት አንድ ሰው በአማካይ የሚነዳው ሬንጅ እስከ 33 ኪሎ ሜትር ብቻ ነው። ለምሳሌ ስራ ያለ ሰው ከጧት እስከ ማታ ቢነዳ እስከ 100 ኪሎ ሜትር ቢነዳ ነው ትልቁ የሚባለው። በእርግጥም የሬንጅ ኢሹ አሁን ላይ እየተፈታ ይመስላል። በኤሌክትሪክ መኪኖች ዙሪያ በጣም ብዙ ሰዎች የተለያዩ ወሬዎችን ሲያስወሩ ነበረ። ከሚወሩት ወሬዎች መካከል አንዱ ሬንጅ ነው። ኤሌክትሪክ መኪኖች ረጅም ሬንጅ አይጓዙም የሚል ክስ ነበር። ነገር ግን አሁን ያ የተፈታ አሁን ላይ 530 ኪሎ ሜትር የሚጓዝ መኪና በጣም በርካሽ ቀርቧል። እስኪ ማን ነው እኔ ነኝ የሚል 530 ኪሎ ሜትር በቀን የሚጓዝ? ሌላው ደስ የሚለው ነገር ደግሞ ፖርታብል የሆኑ ቻርጀሮች አሁን ላይ እየመጡ ነው። ኢትዮጵያ ውስጥም ሳይገባ አይቀርም። እሱን አሳውቃቸዋለሁ ጄሌሲዳስ ዋጋውም ከ100 ሺህ እስከ 200 ሺህ እንደሚደርስም እየተነገረ ይገኛል። አንድ ሰው መኪናውን ሲገዛ ይህን ፖርታብል ቻርጀር አንድ ላይ ቢገዛ በ100 ሺህ ብር አለቀ ማለት ነው። ቻርጅ ስቴሽንም አያስፈልግም። የቢዋይዲ እና የዚከር እንዲሁም የህዋዌ አምራቾች ደግሞ ከ2 ደቂቃ እስከ 3 ደቂቃ ቻርጅ የሚያደርጉበት አዳዲስ ቻርጀሮችን ለምርት እያቀረቡ ይገኛሉ። ይህም ቴክኖሎጂ በቅርብ ኢትዮጵያ ውስጥ ይገባል ተብሎ ይታሰባል። የተከበራቸው የቻናሌ ቤተሰቦች ዶንግፊንግ በቻይና ውስጥ ከሚገኙ መኪኖች ከነ BYD፣ ከነ ቻንጋን፣ ከነ ቼሪ፣ ከነ GAC፣ ከነ ኒዮ፣ ከነ ሲክ ሞተር እና መሰሎች ጋር የሚስተካከል ትልቅ ካምፓኒ ነው። ሌላው ደስ የሚለው ነገር ደግሞ ብራንዱ በሪኖልት ሪባጅ የተደረገ መሆኑ ነው። ሪኖልትን ሁላችሁም ታውቁታላችሁ። በዚህ ካምፓኒ ሪባጅ የተደረገ ስለሆነ ለመኪናው የሚያስፈልጉ ስፔር ፓርቶች ቀድመው ገብተዋል። ለዚህም ነው በኢትዮጵያ እነዚህ መኪኖች በጣም ተቀባይነት እያገኙ የመጡት። ደስ የሚለው ነገር ደግሞ ሌሎች መኪኖች ላይ የምናቃቸው እንደነ አዳስ አውቶ ፓይለትና መሰል ፊቸሮች ያካተቱ መኪኖች መሆናቸው ደግሞ ብዙዎችን እያስፈንጥዘ ይገኛል። የተከበራችሁ ቤተሰቦቼ ይህንን መኪና የሚፎካከር ሌላ መኪና አለ። እሱም እንደነገርኳችሁ አይዲ ፎር ይሰኛል። ቮልክስ ዋግን ለማነጻጸር እንዲመቸን አስቀድሜ የእሱን ሪቪው ልስጣችሁና ወደዚህኛው መኪና እመለሳለሁ። ቮልክስዋገን አይዲ 4 በጣም ምርጥ የሚባልና በጣም ብዙ ሰው የያዘው መኪና ሲሆን ርዝመቱ 4584 ሚሜ mm፣ ስፋቱ 1852 ሚሜ mm፣ ቁመቱ ደግሞ 1640 ሚሜ mm ነው። የምነግራችሁን በደንብ ተከታተሉ። የዚህ የዶንግፊንግንም ሳ ነጻጽርላችሁ ልዩነቱን በደንብ ታዩታላችሁ። ይህ መኪና ሶስት ያክል ትሪም ሌብሎች ያሉ ሲሆን ሴታፑ 543 ሊትር መያዝ የሚችል ሲሆን ሴት ዳውኑ ደግሞ ከ1575 እስከ 1734 ሊትር ነው። ትራንስሚሽኑ አውቶማቲክ የሚባል ሲሆን ባትሪው ደግሞ ከ55 እስከ 82 ኪሎዋት አወር ነው። መኪናው እስከ ሶስት ትሪም ሌብሎች ያሉ ሲሆን የመጀመሪያው ማች ፒውር የሚባለው ትሪም ሌብል ነው። ይህ ትሪም ሌብል በአጠቃላይ ሬንጁ 222 ማይል ሲሆን አራት ማይል ለመጓዝ አንድ ኪሎዋት አወር ባትሪ ይጠቀማል። ቶፕ ስፒዱ 99 ማይል ፐር አወር ሲሆን ጊሩ ደግሞ ባለአንድ ስፒድ ነው። ይሄኛው ትሪም ሌብል ለማለት ፈልጌ ነው የተከበራቸው የቻናሌ ቤተሰቦች የዚህን መኪና አነስተኛውን ትሪም ሌብል ነው ከዛሬው ዶንግ ፊንግ ጋር የምናነጻጽረው። ሁለተኛው ትሪም ሌብል ደግሞ ማች ፕሮ የሚሰኝ ትሪም ሌብል ነው። ይህ ትሪም ሌብል በአጠቃላይ 210 ኪሎዋት በ77 ኪሎዋት አወር አውቶማቲክ ሲሆን 340 ማይል መጓዝ ይችላል። 3.9 ማይል ለመጓዝ 1 ኪሎዋት አወር ይጠቀማል። ቶፕ ስፒዱ 112 ማይል ፐር ሃወር ሲሆን ባለ አንድ ስፒድ ነው። ይኸው ትሪም ሌብል ሆኖ ሁለት አይነት ነው። እሱኛውም ደግሞ ሌላኛው ኤሌክትሪክ 286 BHP የሚባለው ነው። ማለትም በሬር ዊል ድራይቭ እና በፎር ዊል ድራይቭ እንደማለት ነው። የዋጋ ልዩነት አላቸው። የሬንጅም የተለያዩ ልዩነቶች አሏቸው። አንድ አይነት ትሪም ሌብል ሆኖ ለሁለት ይከፈላል። ሌላኛው ደግሞ GTX ኤዲሽን የሚባለው ነው። የመኪና ባጠቃላይ ረዘም ያለ ሬንጅ ያለው መኪና ሲሆን 340 bhp የሚባል ፎር ዊል ድራይቭ የሚባል ባጠቃላይ ደግሞ አክሰለሬሽኑ ከ0 እስከ 60 ማይል ፐር አወር ለመጓዝ 5.4 ሰከንድ የሚፈጅበት መኪና ነው። 3.9 ማይል በ1 ኪሎዋት አወር ባትሪ ይጠቀማል። ቶፕ ስፒዱ 112 ማይል ፐር አወር ሲሆን ባለ አንድ ስፒድ ነው። የተከበራቸው የቻናል ቤተሰቦች የመጀመሪያውን ትሪም ሌብል ማለትም ማች ፒውር የሚባለውን ትሪም ሌብል ከዛሬው መኪና ጋር አነጻጽረላችኋለሁ። በብዙ ነገር ተመሳሳይ ስለሆኑ ማለት ነው። ለምሳሌ የማች ፒውርም ብደግምላችሁ አክሰለሬሽኑ ከ0 እስከ 60 ማይል ፐር አወር ለመጓዝ 9 ሰከንድ ነው ይፈጅበት። የዛሬው መኪና ስንት ሰከንድ ነው ይፈጅበት? እና ሁሉ ነገር ማሳወቃችሁ ይሁን። ይህ መኪና በአጠቃላይ 125 ኪሎዋት ሲሆን 52 ኪሎዋት አወር ባትሪ ያለው። ይሄንን በደንብ ተመልከቱልኝ፣ ከዛኛው ጋር አነጻጽሯለሁ በኋላ ላይ ማለት ነው። ሌላኛው አክሰለሬሽኑ ነው ከ0 እስከ 60 ማይል ፐር አወር ለመጓዝ ለመጓ 9 ሰከንድ ብቻ የሚፈጅበት ሲሆን በአጠቃላይ ሬንጁ ደግሞ 222 ማይል ነው ማለት ነው። 222 ማይል ማለት ደግሞ ወደ 350 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል ማለት ነው። ከዛሬው ጋር በደንብ ተመልከቱኝ፣ ከሱ ጋር አነጻጽርላችኋለሁ። ሌላኛው ደግሞ በአንድ ኪሎዋት አወር አራት ማይል ብቻ የሚጓዝ ሲሆን ቶፕ ስፒዱ 99 ማይል ፐር አወር ነው ማለት ነው። ጊሩ ደግሞ ባለአንድ ስፒድ የሚባል ትሪም ሌብል ነው። የተከበራቸው፣ የቻና ለቤተሰቦች፣ አሁን ደግሞ የዶንግፊንግ ስካይ ኤቪ01 መኪናን በደንብ አድርጌ ስፔሲፊኬሽን ላነጻጽርላችሁ ከቅድሞ አነስተኛው አይዲ4 ጋር ማለት ነው። ይህ መኪና አምስት ሰው የመጫን አቅም ያለው ከአይዲ ፎር ጋር ሲነጻጸር በአጠቃላይ ትክክል ነው። ሁለቱም አምስት ሰው መጫን የሚችሉ መኪኖች ናቸው። ሌላኛው ደግሞ ፍሮንት ዊል ድራይቭ ነው። ያኛውም ፍሮንት ዊል ድራይቭ የሚባል በአጠቃላይ በሬርም አለው ማለት ነው በሌላ ትሪም ሌብል ሌላኛው ቦዲ ታይፕ ክሎዝድ የሚባሉ ሁለቱም ኤስዩቪዎች ናቸው። በዚህ ይቀራረባሉ ማለት ነው። ፉል ኤሌክትሪኮች ናቸው ሁለቱም ፉል ኤሌክትሪክ የሚባሉ ናቸው። ባለ አምስት በር እንዲሁም አምስት ሰው መጫን የሚችሉ ኤስዩቪ እንደ ማለት ነው። ሌላኛው የምንመለከተው ነገር ርዝመትና ስፋት ወይም ዳይሜንሽናቸው ነው። የዚህ መኪና ርዝመቱ 4607 ሲሆን ስፋቱ ደግሞ 1900 አካባቢ ስፋት አለው። ቁመቱ 1613 ነው በቁመትና ርዝመት የተወሰነ ቢቀራረቡም በስፋት ግን ይህኛው መኪና በደንብ አድርጎ ይበልጣል ማለት ነው። ቶርኩ 240 ኒውተን ሜትር ሲሆን ማክሲማም ፓወሩ ደግሞ 120 ኪሎ ዋት ነው ማለት ነው። የሞተሩ ሆርስ ፓወር 163 ፒኤች ሲሆን ዊል ቤዙ ደግሞ 2880 አካባቢ ነው ማለት ነው። ሌላኛው የባትሪ አቅም ነው። የባትሪ አቅሙ 62 ኪሎዋት አወር ሲሆን ከዛኛው ትሪም ሌብል ጋር በፍጹም የሚገናኝ አይደለም። ያኛው የአይዲ ፎር ትሪም ሌብል ማለትም አነስተኛው በኢትዮጵያ ውስጥ የሚገኘው በብዛት የሚገኘው ይሄ ሳልሆነ ነው ከሱ ጋር ማነጻጽርላችሁ ማለት ነው። ከሱ ጋር ሲነጻጽር በጣም ብዙ ልዩነት አለው። ያኛው 55 ኪሎዋት አወር ነው ይሄኛው ደግሞ 62 ኪሎዋት አወር ነው ማለት ነው። ሌላኛው በጣም ትልቅ ጋፕ ያለው ደግሞ ሬንጃቸው ነው። ያኛው 350 አካባቢ ኪሎ ሜትር ሲጓዝ በአንድ ጊዜ ቻርጅ ይሄኛው ደግሞ 530 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። በጣም ሰፊ ልዩነት ይፈጠራል ማለት ነው። በዋጋ በዋጋ ግን እጅግ በጣም ተቀራራቢና ይሄኛው መኪና የሚያንስ ዋጋ ይዟል ማለት ነው። ቻይና ሰራሽ የሆነ ምርጥ መኪና ነው። ከአይዲ ፎር ጋር የሚነጻጸር ይዘት አለው ከአነስተኛው አይዲ ፎር ጋር ማለት ነው። የተከበራችሁ የቻናሌ ቤተሰቦች ሁለቱም መኪኖች በደንብ አድርጌ አነጻጽር የላችኋለሁ። ዶንግ ፊንግ ስካይ 01 የሚባለው መኪና ኦልሬዲ ሀገራችን ገብቷል። ሌላው ማወቅ ያለባችሁ ነገር ደግሞ መኪናው በጣም ብዙ ብራንዶች ወደ ኢትዮጵያ እየላከ እንዲሁም ወደ ሀገር ውስጥ እየገቡ ይገኛሉ፣ እነዚህ መኪኖች ማለት ነው። የተከበራችሁ የቻና ለቤተሰቦች ሰቦች በመጨረሻም የመኪናውን ዋጋ ልንገራችሁ። መኪናው በዚህ ሰዓት እየተሸጠበት የሚገኘው ዋጋ አራት ሚሊዮን አምስት መቶ ሺህ ብር እየተባለ ይገኛል።